ሀይሚ የብሩክን ደስታ ነጥቃለች። እንዴት ካላችሁ፣ ተስፋ ሰጥታው ተስፋ ሰጥታው ተስፋውን የነጠቀችው ማለት ነው። ለምን ከርታዋለች? ሌላ ሁለተኛ ፍሬንድ እያጫወተች ነው። ቀለበት ተደርጎላታል። ሰላም፣ ሰላም! ውድ የማርታ ኢትዮ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንደምታውቁት ሀይሚና ብሩኬ ቡጥቡጥሌ ናቸው። እሱም ምንድን ነው ያው እየታየ ያለው ሶሻል ሚዲያ ላይ አንዳንድ ሰዎች ፕራንክ ነው ምናምን ይላሉ። ፕራንክ እንደዚህ አይነት ፕራንክ የለም። ፕራንክም ቢሆን በእንደዚህ አይነት ነገር ፕራንክ ሲሰሩ አይቼም አላቅም ሰምቼም አላቅም። እኔ ከዚህ ውስጥ ሁሉ ያሳዘነኝ ብሩኬ ነው። ለምን ብትሉ ተስፋ እያደረገ ተስፋ ሰጥታው ዛሬ ከጎን ካለውለት ችግሬ ችግሬ ነው፣ ደስታክ ደስታዬ ነው፣ ሀዘንክ ሀዘኔ ነው ብላው ዛሬ ላይ ግን ሀይሚ በተቃራኒው ሌላ ሆና ነው የተገኘችው። ቃሏን አላከበረችም፣ ክዳዋለች። እና አሁን ብሩክ ሀይሚ ደስታው ነጥቋለች። ለምን ብሩክ አሁን ለመጎዳቱ መንስኤ ሀይሚ ነች እንጂ ብሩክ አይደለም። ለምን ብትሉ ወንድ ልጅ ታውቃላችሁ፣ ባመነው ሴት ሲከዳ በጣም ከባድ ነው። ቁስሉን የሚያውቀው የደረሰበት ብቻ ነው የሚያውቀው ማለት ነው። እና እኔ የምትሰድቡ ሰዎች ጤነኛ አይደላችሁም ብዬ አስባለሁ። ለምን እኔ ምንም ያደረግኩት ነገር የለም። ራሷ ናት፣ አይታችኋል። ባፋ ወታው ቀለበት አድርግ ያለው እና ታዲያ ምን ይፈጠር? ቀለበት ስላደረጉ ወደዋለሁ ማለት አይደለም ድሮ ትዝ ካላችሁ በድሮ ጊዜ እናቶቻችንና አባቶቻችን ወንዶችን ሳይወዱ ነው የሚያገቡት፣ ወይ የሚጠለፉት ማለት ነው። እና ብዙ ጊዜ በጠለፋ መንገድ ነው ተጋብተው ከተጠለፉ በኋላ ነው ሽማግሌ የሚላክላቸው ማለት ነው። ሳትፈልግ ያቺ ሴት ማለት ነው። እና አንቺም አሁን እኮ ይሄ ልጅ ሳይፈልግሽ ቀለበት ካደረገልሽ ሌላ ነገር ራሱ አድርጋቸዋል ማለት ነው። ለምን ያንም ደግሞ ነገር ሳልፈልገው ነው ያን ነገር ራሱ ያደረግኩት። ያን ነገር ያደረግኩት ልጁም የወለድኩት ሳልፈልገው ነው ልቴ ነው፣ ሳልወደው ነው ልቴ ነው ማለት ነው። አንደኛ ጥፋት ያደረግሽው ይሄ ልጅ ቀለበት እንዴት ደፍሮ ሊያደረግልሽ ቻለ? ዛት ሜንስ አንደኛ ጠያቂያችን ይሄ ነው፣ ቀለበቱን እንዴት ደፍሮ ሊያደርግ ይቻለ? ለምንስ እንደዚህ ሊሆን ይቻላል? ሁለተኛ ደግሞ የሁለተኛ ጥያቄ ደግሞ ምንድን ነው? በጣም ስላወራችሁ ነው ስለተቀራረባችሁ ነው ይሄ ልጅ ድፍረት አግኝቶ ቀለበት መቶ ሊያደርግልሽ የቻለው እንጂ በፍጹም ድፍረት ባያገኝ ቦታ ባያቅ ልብሽን ባያቅ አንቺ እሱ ለአንቺ አንቺ ለእሱ ያለሽን ቦታ ባያቅ ኖሮ ይሄ ልጅ መቶ የእውነት እንኳን አይደለም ቀለበት ሊያደርግልሽ ጫፍሽ ጋር እራሱ አይመጣም ብዬ ነው የማስበው ማለት ነው። ለምን እንደሆነ ታውቂያለሽ አይሚሻ? በቃ አንቺ ቦታ ስለሰጠሹ ነው። አንቺ በቃ አወቀ የሰጠሽን የሰጠሹ ለሱ ያለሽን ቦታ ስላወቀ ነው እንደዛ። እንኳን በድፍረት ቀለበት ባደርግላት ሰው ፊት አታሳፍረኝም ታሸማቀቀኝም ብሎ ነው ያደረገልሽ ማለት ነው። ሲቀጥል እዚህ ጋር ህይወት እያለሽ ብሩኬን ኢቭን እንኳን መኪና እንኳን እስከሚገዛ ድረስ እያወራችሁ ነው። ከዛ በኋላ እንኳን ልትጣሉ ብላችሁ ሰውየ ላይ አጣላችሁ እንኳን ብላችሁ ቪዲዮ ሰርታችሁ ተናግራችሁ ነበር። ያ ሁሉ ለካ አንቺ እዛ ጋር ሌላ ጓደኛ ይዘሽ ሌላ ሰው እያጫወሽ ፍቅረኛ ይዘሽ ነበረ ማለት ነው። ይህንስ ለምን አስቻለሽ? ይህንስ ማድረግ ለምን አስፈለገሽ? አንድ አመት የፍቅር የአንድ አመታችሁ የፍቅር ግንኙነታችሁ ስታከብሩስ ለምን ያን ሁሉ መሄድ እንትን አስባሽ? ለምን በጊዜው በድሜው በተአይሙ በላይፎ ትጫወቻለሽ? ለምን ሳትወጂው ወድካለሁ ማለት አስፈለገ ሳታፈቅዱ ለምን አፈቅር ካለው ማለት አስፈለገ? ምን ማለት ነው እንደዚህ? ኧረ በጣም በጣም የእውነት በጣም ነው የገረመኝ። የእውነት ግራ ግብት ብሎኝ በቃ እኔ ለራሴ ራሱ በጣም ነው የገረመኝ። እንዴት እንዴት አደርጋለች? በጣም ነው አንዳንድ ሰዎች ፕራንክ ነው ምናምን ይላሉ። ኖ ኖ ፕራንክ አይደለም። ፕራንክ ቢሆን ቀለበቱን ተቀብያሉ ብለ አትልም ነበረ ለምን እንደዚህ አይነት ነገር ፕራንክ እንደማይሰሩ የታወቀ ነው ማለት ነው። ለምን ቀለበት ተቀብየዋለሁ? ትናንት ራሱ ቀለበቱን ተቀብለሻል፣ እርግጠኛ ነሽ ሃይሚ? በህይወት ያዝ ቀልጅብኝ፣ ቃቃ አይደለም የያዝነው። እዚህ ጋር እኮ ላይፍ ነው ህይወት ነው የያዝነው። በህይወት ደግሞ እንድቀልጅም አልፈልግም። ቀለበቱን ተቀብለሻል ወይስ አልተቀበልሽም ስላት ቀለበቱን አድርጌያለሁ፣ ነገር ግን እጄ ላይ አድርጌ አላውቅም። እጅሽ ላይ ካደረግሽውማ ብሩክ ያየዋል ብሩክ አይቶ ጥያቄ ስለሚያቀርብልሽ ነው እኮ። አንቺ እጅሽ ላይ የማታደርጊው ይሄ ማነው ያደረገልሽ? ይሄ ቀለበት ማነው ያደረገው? ማነው የሰጠሽ? እኔ ማላውቀው እጅሽ ላይ ቀለበት እኔ ገዝቼልሽ የማላውቀው ሰው ማነው ብሎ ስለሚጠይቅሽ ነው። ተደብቀሽ አንቺ ትምህርት ቤት ስትሄጂ እና ልጁ ጋር ስትሄጂ የምታደርጊው ማለት ነው። እንደዛ ነው እንጂ አድርጌው አላቅም አትበይ። አትዋይሽ ለምን ብሩክን እየሸወርሽ እያታለልሽ ነው ማለት ነው እንዴ ለምን እንደዚህ ማድረግ አስፈለገ? ለምን ለምን? አንዳንድ ጊዜ በጣም በጣም በጣም በጣም በጣም እንደዛም ሆኖ እንኮ ትናንት እንኳን ስህተት እየሰራሽ ይቅርታ በይ እንኳን ስትባይ ይቅርታ የማትዩስ ነገር ግግም ድርቅ እንዴ? ኢቨን ለብሩክ የራሱ ይቅርታ መባል ያለበት ሰው ነው። ለምን በጣም አጥፍተሻል። ባቶጁ እንኳን ይህ ልጅ ወደሽ ፈልቅለሽ ቀለበት ተቀብለሻል። ዛት ሚንስ አለቅ ግን ባትወጂው ምንም ባትዩም፣ ደግሞ በብሩኬ ህይወትና በብሩኬ ደስታ መነጠቅ አንቺ መጠየቅ አለብሽ ማለት ለምን ሳትወጂው ወድካለው ሳታፈቅዱ አፈቅርካለው አለውል እያልሹ ሳትኖሪ ስትቀሪ ቀሬ። ይሄ ደግሞ በጣም ያስከፋዋል፣ በጣም ያስደብረዋል። ትልቁ ፖይንት ያ ነው። ሀይሚሻ ማለት ነው። እና እንደኔ ብዙ ሰዎች ፕራንክ ነው፣ ፕራንክ ነው፣ ፕራንክ ነው። ኖኖ ፕራንክ አይደለም፣ የእውነት የምነግራችሁ ማለት ነው። አንቺ አትበጥረቂ፣ ብጥረቅ፣ እነሱ ፕራንክ ነው፣ በኋላ ይቆጭሻል። ኖ ቆጨኝም አልቆጨኝም። እነሱ ይሄን ነገር እንዲወራባቸው መሰለኝ ሚዲያ ላይ መጥቶ የተናገሩት ቀለበት አድርጌያለሁ ምናምን ብለው ማለት ነው። ቀለበት እስካደረገች ደግሞ ፍቅረኛ እያላት ሲጀመር፣ ቀለበት ማለት ሲጀመር፣ አሁን ከብሩክ ጋ እንኳን ቢታረቁ ለብሩክ እምነቱ ምን ያህል ነው ለእሷ ያላት እምነት ይቀንሳል። እየተጠላጠራት ነው ራሱ የሚቀጥሉት ጓደኝነት ማለት ነው። ለምን አትሉ፣ በቃ ሌላ ጥላኝ ትሄዳለች፣ ቀለበት ከሌላ ሰው ጋር ታደርጋች፣ ሌላም የሚወዳት ሰው ቢመጣ እኔን ትከዳኛለች ብሎ ስለሚያስብ ብሩክ ለሀይሚ ያለው እምነት ይህን ያህል አይደለም። እንደ በፊቱ አይደለም። እንደ በፊቱ ራሱ የሚወዳት ራሱ አይመስለኝም። እንደ በፊቱ ራሱ ሊያፈቅራት ራሱ ያለ አይመስለኝም። እና በጣም በጣም በጣም ነው እኔ ብሩክን ያሳዘነኝ በዚህን ያህልክ መጎዳት በዚህን ያህልክ አለመታመን በዚህን ያህልክ እናንተ ለዛ ሰው ዋጋ እየከፈላችሁ ዋጋችሁን ስታጡ በጣም ህመም ነው፣ በጣም ከባድ ነው እና በዛ ሰው እናንተ በእዛኛው ላይ ስሜት ስትሆኑ ነው የምታውቁት። አሁን ላይ አታውቁትም። ለምን በቃ አልደረሰባችሁም። አታውቁትም፣ ህመሙን አታውቁትም እና ያ ነው የምላችሁ ማለት ነውና፣ ቡርኬ አይዞክ፣ በርታ። ብታ ሄድበት ምንም እንትን አትበል። ይቅርታ እንድታደርግላት አንፈልግም። ለምን ለነገ ዋስትናችሁ? እሺ፣ ሳትፈልግ አደረገች፣ ነገም ደግሞ የሆነ ሰው አስገድዷት ልታደርግ ነው ማለት ነው። ነገ የሆነ ሰው ሳያፈቅራት ቀለበት ልታደርግ ነው። ለዚህ ወይም ምን አይነት ዋስትና አላት ወይ? ካልሆነ ቶሎ አግባት፣ ወይ ካልሆነ ቶሎ ቀለበት አድርግላት። ለምን አንተ እንደዚህ ለምን ችላ ትላለህ? እንዴ ሰው መጥቶ እስከሚወስድብ ነው እንደምጠብቀው? የምትወዳት የምታፈቅራት ከሆነ ቶሎ ብለህ በእጅህ ማስገባት ነው ያለብህ ማለት ነው። እንደ ከዚህ በዚህ ዓለም እኮ የሚያስደስተው ነገር ከሚወዱትና ከሚያፈቅሩት ሰው ጋር እንደ መኖር ደስ የሚል ነገር የለም። ግን ደግሞ አይ ጊዜው ገና ነው፣ አሁን ላይ ነው ደግሞ ትንሽ ነገሮች እስከሚስተካከሉ ድረስ ጠብቅ ካልክ እምነትህ እየላላ ነው የሚሄደው ማለት ነው። ለምን ነገ ሌላ ሰው ጋር ትሄዳለች ነገ